ጨለማ ነው። አሁንም የሚያስቸግር የሚያስጨንቅ ጨለማ አለ አለኝ። እግዚአብሔር ተናግሮ ስላሳልፈን ዘመን ብዙ ባልናገርም ጥቂት ግን ላውጋ። ያም ነገር ምንድን ነው? እግዚአብሔር ዘመን ቆጥሮ ወይም ቀን ቆጥሮ 16፣ 17፣ 18 ብሎ ቀን ቆጥሮ ሰጥቶናል። እግዚአብሔር በዛ መካከል የሚሆነውን በሀገር ውስጥ የሚሆነውን አንድም ነገር ሳያስቀር ነው እግዚአብሔር የተናገረን። እግዚአብሔር ስለ አገሩቱና በቤተ መቅደሱ ውስጥ ስለሚሆኑ ነገሮች በጣም በሚያስገርም ሁኔታ እግዚአብሔር ተናግሮናል። አሁን ባለንበት መተን ባለንበት አመት ውስጥ ስለ አገር ስለ መንግስታት ስለተለያዩ ነገሮች ስንጸልይ ዘንድሮ 35ተኛ ዓመት በጳጉሜ ጸሎት ላይ አሳልፈን ነበርና በዛ መካከል እግዚአብሔር የተናገረው ነገር ጥቂት ልንገራችሁ፣ ጥቂት ልናገር። የዛኔ አብሬውን የነበሩ ሰዎች ሰምተዋል። ነገር ግን ከኔ ጋር አብራችሁ ላልነበራችሁ ጥቂት ነገር እግዚአብሔር ስላለው ነገር ልንገራችሁ። ከ17 ወደ 18 ዓመተ ምህረት ለመሸጋገር በጳጉሜ አራት ላይ እግዚአብሔር እንዲህ ተናገረ። እግዚአብሔር እያሳየኝ ነገር በጣም የሚያስገርም ነገር ነው። እኔም ተገርም ያለው ተደነቅ ያለው ካየሁት መልክ የተነሳ በእግዚአብሔር ፍቅር እያየሁት ያለሁት ነገር ምን ነው አላሚ ባላንተ አማዴው ገሺ ሴማ ልወካት ሌልሻላላ የሙ እግዚአብሔር ያሳየኝ አለመን ጠቅልሎ የሚይዘውን መጎናጸፊያ ሲያሳየኝ ነበር። እግዚአብሔር በመጀመሪያ በአንድ ፓርቱ ላይ ቀይ መልክ አለው ሜሬሪማቴ ኮልሾ ሀቶኖ ዳን ኖ ሴ አና በመካከሉ በዚህ መጎነፅ የፈለ በመካከሉ ጥቁር መልክ አለው። በዚህ መጎነፅ የፈለ በሦስተኛው ነጭ መልክ አለው። ጌታ ይህን አሳየኝና ታያለህን አለኝ። እኔም አያየሆነኝ አልኩኝ። እግዚአብሔር ምንድን ነው አልኩት። እንደዛ ብዬ ስናገር እግዚአብሔር ደግሞ እንዲህ አለኝ፣ ከ17 ወደ 18 ስትሸጋገሩ የንጋት አዲሱ ዓመት ይህ ሶስት መልክ የያዘ ነው አለኝ ይህ ሶስቱን መልክ ምን አይነት ነው? ምንድን ነው ብዬ ጠየቅኩኝ፣ ጌታ ሆይ ብዬ። እግዚአብሔር እንዲህ ስል ተናገረኝ። በዚህ በመገኖ ጽፋ ላይ ያየኸው ቀይ መልክ አሁንም በአገሪቱ ላይ ነፍስ ይጠፋል፣ ደም መፋሰስ ይኖራል አለ። ይሄኛው ጥቁሩስ ምንድን ነው ብዬ ስጠይቅ፣ ጨለማ ነው፣ አሁንም የሚያስቸግር የሚያስጨንቅ ጨለማ አለ አለኝ። ይህንን ቀዩንና ጥቁሩን ካየሁኝ በኋላ አይከብድም ብንም እግዚአብሔር ምንድን ነው አልፈንበታል አለ ብዬ ጠየቅኩኝ።

የው ሾከተኒ ዳይነሆ የ ይ አ ዲ ለመንትሮ አራ ቆ ለሁለቱም ለቀዩና ለጥቁሩ ፍቺ ሰጠኝ። ይህ ደም ለምንድን ነው ቀይ የሆነው ብዬ በምናገርበት ጊዜ በደልና ግፍ ሞልቶበታል ፍጥረት ተጓጉሏል አለኝ። ይህ የምታየው ጥቁር አንድ አስገራሚ ነገር ተናገረኝ። ይህ ጨለማ የመጣው ምን ይደረጋ ምን ነው ትንስቸው በቤተ በኩል የመጣ ጨለማ ነው አለ። ይህንን ከተናገረ በኋላ ትንቢተ ሕዝቅኤል ምዕራፍ ስምንት ላይ እግዚአብሔር እንዲህ ስል እየተናገረ መጣ። 8:16 ላይ ወዲያውኑ ይህንን ቃል ይ አለኝ። ይህ ቃል በተለየ መልኩ በውስጤ የሆነ ቁስል ፈጠረ። ቃሉ እንዲህ ስል ይናገራል እናነባለን። በመጀመሪያ አንድ ጸሎት ጸልየን ወደ ቃሉ ውስጥ እንገባለን። መከም ቃሌ ተወያን ነው እንዲህ ስል ይናገራል ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ፣ እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉ እና በመሰቢያው መካከል ሀያ አምስት የሚያህሉ ሰዎች ነበሩ። ጀርባቸውም ወደ እግዚአብሔር መቅደስ፣ ፊታቸውም ወደ ምስራቅ ነበረ። እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን በዚህ የሚያደርጉትን ይህን ርኩሰት ያደርጉ ዘንድ ለይሁዳ ቤት ጥቂት ነገር ነውን? ምድርቱን በግፍ ሞልተዋ ጣል ያስቆጡኝም ዘንድ ተመልሰዋል። እነሆም ቅርንጫፉን ወደ አፍንጫቸው አቅርበዋል። ስለዚህ እኔ ደግሞ በመዓት እሰራለሁ፣ ዓይኔ አይራራም፣ እኔም አላዝንም። ወደ ጆሮዬ በታላቅ ድምፅ ብጮሁም አልሰማቸው አለኝ። ከነ መጽሐፍ ቅዱስ ስራም በዚህ መጽሐፍ ቅዱስ ኩሊ ቃል ይትቦ ያሉ ቃል ቴ ቃሉ እንዲህ እንዲህ ነው ንበለው ህዝቅኤል ህዝቅኤል አይ አለኝና አየሁኝ ይላል እግዚአብሔር። ወደ ቤተ መቅደስ አስገባኝና ጓዳውን አሳየኝና አየሁኝ ይላል። ወደ ቤተ መቅደስ አስገቡት፣ ወደ ጓዳ ክፍል፣ ወደ ምስጢር ክፍል ሲያስገባኝ ሀያ አምስት ሰዎች አሉ አለኝ። እነዚህ ሀያ አምስቱም ሰዎች ለእግዚአብሔር ጀርባቸውን ሰጥተው ተደብቀው ለእግዚአብሔር ቤት መቀራና ጭንቀት መንገድ የከፈቱ ሰዎች ናቸው። እነዚህ ሀያ አምስቱም ሰዎች እግዚአብሔርን ያመልካሉ፣ ነገር ግን ከወዲ በኩል ሌላ ነገር ይሰራሉ። ከወዲያ በኩል ሌላ ነገር የሚያደርጉ ሰዎች በሰው ፊት መልካም፣ ክፉ ነገር የሚናገሩ ሰዎች ናቸው። ከኋላ ደግሞ የክፋት ክፋትን የሚሰሩ ሰዎች ናቸው። እነዚህ ተጠብቀው ያሉ በሰው ፊት መልካም የሆነውን ነገር የሚያደርጉ ናቸው። በእግዚአብሔር ፊት ደግሞ እርም የሆነውን ነገር የሚያደርጉ የተጠበቁ ሰዎች ናቸው። ይህንን ለህዝቅኤል ተናግሮ ለምድርቱ ክፋት ያመጡ ሰዎች መሆናቸው ከተናገረ በኋላ ጋር እንደኔ ደግሞ መልሶ እንደዚህ ብሎ ተናገረኝ። ሆነ ቃል ጨርየ ወይቴ መገምቶ ያ ይህንን ቃል በተናገረኝ ጊዜ እግዚአብሔር እንዲህ ይላል ግዶ ቱንስች ቶንስቹ ሀካኒ ገዳይ ነው ቶንስቹ ይካል ነው ቀራ ይካውየ ኩል ኮነ አለ። በቤተ መቅደስ ተጠብቆ የሚሰራው ጨለማና ጥቁር ነገር ለአገሪቱ መፍትሄ የማያመጣ ነገር ይሆናል። ከዚህ የተነሳ መከርና ጭንቀት ሁልጊዜ የሚሆኑ ነገር ይሆናሉ አለኝ። ይህንን ነገር ስናገረኝ፣ እንደዚህ ያልኩት እግዚአብሔር ይህ ነገር እንደዚህ በመሆኑበት ጊዜ እውነተኞች በጭንቀትና በመከራ አንተን ይዞ የሚጓዙ ሰዎች ይህን መከራ አብረው ይቋደሳሉ እንዴ ብዬ ጠየኩ። እግዚአብሔር መልሶ እንደዚህ ስል ተናገረኝ። በነጩ በመጎናፀፊያ ላይ በነጩ ፓርት በኩል ወስዶ አቆመኝና አለኝ። ተቆይ እንዲህ አለ ኮኒ ጓጆራ ጌቶ ላይቶ። ይሄ ነጩ ፓርት የምትመለከተው አለኝ

ቱን ስቱ ያነሳቆ ቃተ ሞትንቻ ያ አባቶ የጨለማ ጊዜ የደም መፋሰስ ጊዜ ካሁን በኋላ ይለፍልን ካሁን በኋላ 18 ዓመተ ምህረት ተሸጋግሮ ላለ ሰው ሁሉ እንደተናገርከው በነጩ ፓርት በኩል በመጎናጸፊያ ትሰበስባቸውና ታጥፋቸው ዘንድ በኢየሱስ ስም ጸልያለሁ። ዋጆሴ ማክ ጊዶራኤስ አና ኦሶ አና ቻሎሶን ሳጉኒስ ሀክላ ቆልተኤስ ሲንሳሞቲ ያ ወላጆችንና ልጆችን እንዲሁም ስራዎቻቸውን በሙሉ በነጩ መጎናጸፊያ ውስጥ ታስገባ ዘንድ ጸልያለሁ። አንተ እግዚአብሔር ነህ። አንተ እግዚአብሔር ነህ። በመጀመሪያ ጠብቆ ያለ ነገር ሳይደርስና ሳያጠቃ ቀድመህ የምትናገር እግዚአብሔር ነህ አንተ ቀጥሎ እንደተናገርከው ያ